ሰላም፣ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ የምነግራችሁ ቪታሚን ቢ ትዌልቭ የሚባለው ነው። ወይም ደግሞ ጥቅሙ ለአእምሮ እድገት በጣም ይጠቅማል እና አኒሚያ እንዳይኖር ወይም ደግሞ የደም ማነስ እንዳይኖር ይከላከልልናል ማለት ነው። እንግዲህ በቀን የሚያስፈልገው ሁለት ነጥብ ስድስት ማይክሮግራም ካገኘን በቀን በቂ ነው። ይህን ልናገኝ የምንችለው ሞስት ኦፍ ዘ ታይም ከእንሰሳት ብቻ ነው ከእጽዋት ልናገኘው የምንችለው አንዳንድ ጊዜ በተፈጥሮ ፎርቲፋይ ሊሆኑ እጽዋት ላይ ልናገኘ እንችላለን እንጂ በሙሉ በሙሉ መገኘው እንስሳት ነው። ለምሳሌ ከስጋ ሊሆን ይችላል፣ ከአሳ፣ ከእንቁላል እንዲሁም ደግሞ ከወተት እና ተዋጽኦዎች እናገኘዋለን። ስለዚህ እዚህ ቪታሚን እጥረት ሊያስከትል የሚችለው የነርቭ ዲያሜጅ እና እንዲሁም ደግሞ ዴቨሎፕመንታል ዲሌይ ሊያመጣ ይችላል ማለት ነው። አምስተኛው የቪታሚን አይነት ቪታሚን ሲ የሚባለው ነው። ቪታሚን ሲ ብዙ ጊዜ ሲስተማችን ከበሽታ መከላከል ምን የምንቀነስልናል ማለት ነው። ስለዚህ ኢሚዩኒቲን ቡስት ያደርግልናል። ከዛ በተጨማሪ የአይረን አብዞርሽን ይጨምል። አይረን የሚባለው ማዕድን በሰውነታችን ውስጥ ተመጥቶ ወደ ደም ስር ውስጥ በመግባትና ወደ ሴሎቻችን ወደ ህዋሶቻችን እንዲሄድ በማድረግ በጣም ጥቅም አለው። ስለዚህ ቪታሚን ብዙ ጊዜ አይረን ወንዴ ያላቸው ምግቦች ስንመገብ ቪታሚን ሲ ካላቸው ምግቦች ጋር ብንመገብ በጣም ይመረጣል ማለት ነው። ስለዚህ ሌላው ምንድነው ሰውነታችን የሚሰራባቸው ኮላጅን የሚባሉ አሉ። ኮላጅን ለነሱ መስሪያነት ያገለግላል። ብዙ ጊዜ ኮላጅን በጣም ጠቃሚ ናቸው፣ ቆዳችን ውስጥ ይገኛሉ። ስለዚህ ለሰዎቹ ኮላጅ ኢንፎርሜሽን ይጠቅማልና ቪታሚን ሲ በጣም ኢምፖርታንት ነው። በቀን ቢያንስ 85 ሚሊ ግራም ፐር ዴ ማግኘት ያስፈልጋል። ብዙ ጊዜ እነዚህ ቪታሚን ሲ የሚገኙት ከብርቱካን ከሊም ከ ሎሚ እናገኛቸዋለን። እንዲሁም ደግሞ ከበርበሬ እናገኝ እንችላለን። በተጨማሪ ከቲማቲም እናገኛቸዋለን። ና እነዚህ ምግቦች ብትመገቡ ወይ መረት አገር በጣም አሪፍ ናቸው ማለት ነው። በጣም ባይበዛ ወደ ሁለት ሺ ሚሊግራም በቀን በላይ ግን ሲያንስ ብዙ ጊዜ ቆዳችን ላይ ያሉ ሴሎች በደንብ እንዲሰሩ ይጠቅመናል። እና ብዙ ጊዜ ምንድን ነው የሚያደርገው፣ አንዳንድ ጊዜ ቁስል ሊፈጠር የቁስል ቶሎ እንዲድን ያደርጋል። ነገር ግን የእጥረት ካለ ቁስል ቶሎ ፕሮፐር ላይድን ይችላል። ከዛ ውጭ የደም ማነስ ሊኖር የሚችላል። አንዳንድ ጊዜ አይረን አይረን የምጠጠን ስለሚቀላል ስለሚጨምርልን የደም ማነስ ይከላከላል። ስለዚህ እጥረት ካለ የደም ማነስ ሊያስከትል ይችላል ማለት ነው ስድስተኛ ቪታሚን ኢሴንሻል ወይም አስፈላጊ ቪታሚን የሚባለው ቪታሚን ነው። ቪታሚን ኢ ብዙ ጊዜ አንቲ አንቲኦክሲዳንት በመሆን ይጠቅማል። አንቲኦክሲዳንት የምንላቸው ምንድን ነው? ቶክሲክ ኬሚካሎችን በደም ውስጥ የተፈጠሩ ቶክሲክ ኬሚካሎችን ማስወገር ማለት ነው እና እነዚህን ነገሮች ማስወግድና ከበሽታ ይከላከላል ማለት ነው። ከዛ በተጨማሪ አንዳንድ ከዋሳቶች ወይም ሴሎች ከጉዳት ይከላከልናል ማለት ነው። ስለዚህ እነዚህ የምናገኛቸው ብዙ ጊዜ ያው ነት የሚባሉ ለውዝ የመሳሰሉ ነገሮች ልናገኝ እንችላለን። በቀን እስከ አስራ አምስት ሚሊግራም ብናገኝ ጥሩ ነው። በጣም ሲበዙ አንድ ጊዜ ከአንድ ሺህ በ ሚሊግራም በላይ በሚሆንበት ሰዓት የደም መፍሰስ ችግር ሊያስከትል ይችላል። ብዙ ጉዳታ ያመጣው ከዚ ይነት ትችላላችሁ የመጨረሻው የቪታሚን አይነት ቪታሚን ኬ የሚባለው ነው። ቪታሚን ኬ ብዙ ጊዜ የሚጠቅመው ደም እንዲረጋ ለማድረግ ነው እና ደም እንዳይፈስ ይከላከላል ማለት ነው። ይሄ በጣም ኢምፖርታንት ነው ምክንያቱም አንድ ሰው ሲወለድ በሚወለድበት ሰዓት ብሊዲንግ ዲስኦርደር ሊኖር ይችላል ማለት ነው እና ብዙ ጊዜ እንደተወለዱ ህፃናት የዚህ ቪታሚን ኬ ይሰጣል ሩቲን ኬር ስለሆነ ማለት ነው። ይሄንን ብሊዲንግ ለመከላከል አንዳንድ ጊዜ እናቶች የጥርስ ሊኖራቸው ስለሚችል ማለት ነው እና በቀን ቢያንስ ዘጠና ማይክሮግራም ማግኘት አለባት አንዲት እናት። ይሄ ብዙ ጊዜ የሚገኘው እነዚህ ሌሽትሪን ከሚባሉ ጎመን እና ቆስጣ ከሚባሉ ይገኛል ማለት ነው እና ሌላው ፈርሜንትድ ፉድ ከሚባሉት ከፍርጎ አይ ከመሳሰሉት የምታገኙ ትችላላችሁ ማለት ነው። እንግዲህ ለአጠቃላይ ቪታሚኖች በጣም በጣም ኢምፖርታንት ናቸው። ቪታሚኖች ብዙ ጊዜ እነዚህ ኢሴንሻል ቪታሚን የሚባሉ በአጠቃላይ የሚገኙት ከፍሪትና ከቬጅቴብል ነው። ወይም ደግሞ ከፍራፍሬዎችና ከአትክልት ነው የሚገኙት ማለት ነው። ስለዚህ ብዙ ጊዜ ብዙም አይመጣም እና ፍሩት እና ቬጀቴብል ብዙ ስጋት እንደሌለባችሁ ማለት ነው። ከዛ ውስጥ ይሄን ማድረግ የማይችሉ እናቶች ሊኖሩ ይችላሉ። ለነዚህ እናቶች ሞር የሚመረጠው ፕሪናታል ቪታሚን ይባላሉ። ፕሪናታል አይረን ያለው ፕሪናታል አለ። እና በእርግዝና ጊዜ በክትትል እንደ ሰፕሊመንቴሽን ይሰጣሉ ተገዝተው ማለት ነው። እነዚህን መጠቀም ይችላሉ ማለት ነው። አንዳንድ ጊዜ ፕሪናታሎች ኦቨርዶዝ ያላቸዋል እና እነሱን መጠቀም ያስፈልጋል ማለት ነው። ስለዚህ ፕሪናታል ቪታሚኖችን መውሰድ ይመረጣል ማለት ነው። ወይም ደግሞ እንደነገርኳችሁ በአመጋገባችሁ እነዚህ ምግቦች ማግኘት የሚችሉ እናቶች እነዚህ ምግቦች ቢመገቡት ጥሩ ነው ማለት ነው። አልፎ አልፎ ስጋዎችን ጥሩ የቪታሚን መገኛ። ኤሴንሻል ቪታሚን የሚባሉትን በሁለት እንከፍላቸዋለን በውሃ የሚሟሙ እና በስብ የሚሟሙት ምንድናቸው? ቪታሚን ኤ፣ ቪታሚን ዲ፣ ቪታሚን ኢ እና ቪታሚን ኬ ናቸው። እነዚህ በስብ የሚሟሙ ቪታሚኖች ኦቨርዶስ ከሆኑ ጉዳት ስለሚያስከትሉ እንደነገርኳችሁ ቀደም ጊዜ ማክሲመም ዶዛቸው አለ። ከዛ ማለፍ የለብንም ማለት፣ ምክንያቱም እነዚህ ጉዳት ይኖራቸዋል።